ም ደስ የሚል ዜና ዛሬ እንግዲህ በመድብልና በሞገስ እጅ ተፈንጅ የተያዘው ዝና አብቅቶለታል። እፍራታ የሚበላው ምግብ ላይ ባደረገችው የእንቅልፍ መድኃኒት ለአርባ ደቂቃ ጊዜ ያክል እሱን ዝም በማድረግም ያንን መድኃኒት አስጠቀመችውና ምግቡን ጥርቅ አርጎ በላ። የዚህን ጊዜ ለመድብል ቴክስት ታደረገች፣ አሁኑኑ በፍጥነት ናለኝ ፈርቻለውም እያለች ነበረ። እሱም ዘው ብሎ በመድረስ ሞገስ ከአንድ በኩል እንዲሁም ደግሞ መድብል ከአንድ በኩል በመሆን ዝናን ሴት አድርገው ይዘው ወደ ቤት ይዘውት ሄዱ። መሀሊት አሁን ተጨማሪ እስረኛ መጣላት፣ እሱም ዝና ነው። በጣም ደንግጣ እሷ ድርቅ ብላ ተገኘች። በነገራችን ላይ ማህሌት እዛው ታስራ አሁንም አልተረታችም። አፏ ይለፈልፋል፣ ቅድስትን ትሳደባለችም እንደምትበቀላትም ትነግራታለች። አሁን ግን መደብልን ይዘው ሴት መደብል ዝናን ይዞ ሲመጣ፣ ማህሌት ለካ መደብል የቀላል አይደለም በማለትም አምና ተቀበለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከመጨረሻው ተከታተሉ። ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ መደብል በጣም ደስ በሚል ሁኔታ ዝናን አግቶ ወደ ቤቱ ይዞት መጥቷል። ምክንያቱም ኤፍራታን ገንዘብ ስለምትወድ ገንዘብ እያሳዩ ገንዘብ የሚወዱ ሰዎች ታማኝ ናቸው፣ ስራቸውን ይሰራሉ። ምክንያቱም ገንዘብ የሚወድን ሰው ገንዘቡን እያሳየ እየፈለግከውን ነገር ማሰራት ትችላለ፣ እያለ መድብል ለሞገስ እያስረዳው ነበረ። እንደተባለውም እፍራታ እየፈራች ቢሆንም ዝናን እጅ ከፍንጅ እንዲይዙ ተረድታቸዋለች። የፈለግሽውን ያክል ብር ትሰጫለች፣ ግን ደግሞ ዝናን መያዝ አለብን ስላሏትም መድብል እፍራታን አግኝቶ ይህንን በማድረግ ተባበሪኝ ሲላት መጀመሪያ ያስፈራል፣ እኔ አልችልም ስትልም፣ እንግዳውስ ውስ መሀሊትን እንድታገኛታለሽ አንቺ እኔ ጋር ከሰራሽ ሁለት ነገር ነው የምታተርፊው፣ አንደኛ እህትሽን፣ ሁለተኛ ደግሞ ገንዘብ ታገኛለሽ፣ ቆጥረሽ ማትዘልቅውንና ህይወትሽን የምትቀይርውን አላት መደብል። ይሄን ጊዜ እፍራታ ገንዘብ ስለምትወድ ሳታወላወል እሽ በቃ አለችው። እሱም እንደገና እሺ በማለትም ተስማሙ። አሁን መደብል በደስታ እየዘለለ ወደ ሞገስ ሄደ። ኢፍራታም በፍርሃት እየተንቀጠቀጠች ሆነ ሬስቶራን ተቀምጣ ዝናን ደውላ ቀጠረችው። ስለ መሀሌት የምነግርህ ነገር አለኝ በማለትም ነበረ። እሱም እሺ በማለት እዛ መጣ። ምግብ እዘዝልኝ እርቦኛል ስትለውም፣ ምን እናንተ ከሆድ በቀር ሌላ አታውቁም እንዴ? እኔ ባልኖርላችሁ ምን ይበቃችሁን ይሆን? ሀላት ደግሞ አንታለልን፣ አለችው። ስለዚህ በቃ በጣም እኮ ነው ይሉት አይላችሁም። እኔ ዝም ብዬ ማንኛውንም ምግብ አዝዤ መብላት አልችልም። እናንተና እኔ እኩል መስዬ ነው እንደሚታያችሁ። እኔ ለክብሬ፣ ለምግቤ ለጤናዬ የሚስማማ ነገር ነው የምበላው አላት። በቃ ስፔሻል የምትለውን የቤቱን እዘዝና እንብላ፣ እውነት በጣም ርቦኛል አለችው። ከዛም ጨራሽም የለሽም እንዴ ነውር የሚባል የለባችሁም በቃ አለ። ከዛም አዘዘላትና ፍራታዊዬ የተባለችውን ማደንዘዣ ጨመረችበት። በመጀመሪያ ፈርታ ነበረ። አሁን ርቦኛል ልብላ እዚዚ እያሽ ስትነዛ ነሻች አልነበር እንዴ አበ ምን አባሽ ሆነሻል? እያለ ዝና እንግዲህ እፍራታ ላይ እየጮኸ እሱ ጠርግ ጋር ጎበላሁ አጅሬዋ ግን በዚህን ሰዓት ቶሎ ብለህና እያለችም አሁኑኑ ደውልልኝ እያለች ለመድብል መጻፍ ጀመረች። በዛን ሰዓት እንግዲህ ዝና ባልነቃችበት ወይም ባልነቃበት መሰረት ቀስ ብላ ጨመረችው። እሱም ጥሩ ጋርጎ በመብላት አሁን ላይ ኢፍራታ ግን እስልኳ ጋ ስትጎረጉር ምንድን ነው አበይ ሙ እያለ እንደ መንቃት አለባት። እናም እነ መድብል ቅርብ ናቸው፣ እየሮጡ ወደዛው ሄዱ። አሁን ይህን ጊዜ እጅ ከፍንች የተያዘው ዝና እጁን ሰጥቶ እንደዛ አልንበረከክም ባዩ እጁን ሰጥቶ ቀስ ብሎ እንደ በግ እየተገተተ እብሩ ከቤት ሄደ። ኢፍራታ ደግሞ አሁን ቅድስት ላይ እየዛተችባት ትገኛለች። መሀሊት መሀሊት ቅድስት ላይ ስትዝትም ቅድስት ቁጭ ብላ ታዳምጣታለች። እናም እዩልሽ አሁን አንቺ ማን ነው የሚያገባሽ አለቻት። አረ ገደል ጉርጓድ ያግባሽ ሃሌ ማህሌትም ቅድስትም የምሬን ነው። ተዛ ተሞቀ ቤትሽ ደስ ከሚል ተዋርደሽ፣ ክብርሽን ዝቅ አድርገሽ በቃ ተክብረሽ በምትኖሪበት ወንድ ልጆችሽን ወልደሽ ደስ በሚል ቤት በምትኖሪበት፣ አንቺ ግን ጭራሽ እዚሁ ይኸው ሀያ አራት ሰዓት ተኮርትመሽ ታድሪያለሽ። ትው ያለሽ አለቻት። ማህሌት ይሄን ጊዜ ተናደደች። እዩ እመኝ ከዚህ ልውጣ ብቻ አያለቻትም ነበረ። አሁን ልቅስ ፍችኝ አለቻት። እኔ ምን ብዬ ነው መፈታሽ? መድብል ነው ያሰረሽ፣ መድብል ይፍታሽ። አይመለከተኝም አለች። ከዛም ቀጠለችና እንግዲህ እባክሽን ፍችኝ፣ እሺ። እኔ አከብርሻለሁ፣ ምንም ቢሆን ውለታሽን አረሳም፣ የድሮ አሰሪ የነበርሽ አለቻት። ከዛ እሷም እንደዛ ከሆነ ፍችኝ። በፍጹም አልፈታሽም። ስልክ አስደውኝ መድብል ጋር አይ መደብል፣ እኔ አላስደውልሽም። ወይ ደግሞ እኔ ልደውለት ስልኮን እኔ ለያዝና ላውድ አርገሽ አውሪው ስትል አልፈልግም፣ ምስጢር ነው አለች። እንደዛ ከሆነ የማይቻል ነገር ነው ለዝና ልደው ይለት አይደል አለች። አልደውለትም ስትል መሀሊትም እሱ አያስፈልግም ስትልም በቃ ደውይለት አለች መደብል ሲደወልለት፣ ኤፍራታ መሀሊት ልታወራ ትፈልጋለ ብላ ቅድስት ስትነግረው አሁን ሌላ ቦታ አስቸኳይ ላይ ነኝ ማውራት አልፈልግም በያት ብሎ ዘጋባት መሀሌት ይሄን ጊዜ ተናደደች የማንም ቆሻሻ መጫወቻ ሆንኳለች ቅድስትን ልትወጣ ስትል እርቦኛል ምግብ ስጭኝ አለቻት አሁን ምግብ የለኝም ቀስ ብዬ ሰርቼ አመጣልሻለሁ አለችና በሩን ዘግታባት ሄደች ሌላው እንግዲህ በጣም የሚከብደው ነገር ምንድን ነው አሁን ላይ ኤፍራታ እንግዲህ ዝናን በተያዘዘችው መሰረት አድርጋለች። ሌላው መሀሊት እዛ ቤት በመሆኗ ምንም ቢሆን ስላሳደገቻት ምሳሌ እዋክሽን እንልቀቃት አለች። እንዴ የምንድን ነው እምትይው አለች። እማዬ እኮ ታሳዝናለች፣ እውነት ታሳዝናለች። ደመች ምናን የሚያሳዝነው አለቻት። እሱስ ታሳዝናለች፣ አዎ አለች። ስለዚህ ይውልሽ አጎት የለም፣ እንልቀቃትና ተመልሳ በራ ሄዳ ተዝናንታ ደሞ ተመልሳ ትምጣ አለቻት። እሰይ ጅል ነሽ ልበል። እዛ ውጭ ሄደሽ ከታከምሽ ወዲህ ጅል ሆነሽ አልመሰል አእምሮሽን ነክተውታል፣ ማሰቢያሽን አለቻት። ቅድስት ለምን አለች አሁን ብንፈታት አንቺንም እኔንም ጨርሳን። ከዛ በኋላ የምትፈልገውን ነገር ታደርጋለች። በዛ ላይ ደግሞ ቤትሽን ትወስዳለች አለቻት። እንዴ ቤቱን እኔ መቼ ከለከልኳት አለች። አንቺ ባት ከለከያት ኮ እኳ አንቺን ገላ መውሰድ ትፈልጋለች። እኔን ከምትገለኝ እሷም ከምትታሰር ትውሰደው አለች። ምሳሌ በቃ ዝም በይ በለ። ማለትም ታቆጣቻት። ሌላው እንግዲህ አሁን ላይ የብሩኬን ሁኔታ ሳላቅ ዝም ብዬ አልቀመጥም ያለው ብሩክ ያለው መደብል በጣም እየተናደደ ነው። ሞገስ መፍራት ጀመረ። ቢገለንስ ሽጉጥ ቢይዝስ? አለ። ተፈራህ? አንተ ወደ ቤት ሄድ። ምንም ነገር ቢፈጠር እኔ ዝግጁ ነኝ። እንዴ የምን ወደ ቤት ነው የታስገተው? ወንድሜን ሳላገኝ ወዴት ነው የሚሄደው? አለ ሞገስ። ከዛም እንደዛ ከሆነ ጠንከር ማለት አለብህ ሁሉንም ነገር ምንም አያመጣ። እሱን ደግሞ ያለምንም ጥርጥር ኤፍራታ ረርታን ታግዘናለች ታደርገዋለች፣ አለው። እሽ በቃ በማለትም እንግዲህ ሌላው አሁን ዳጣ ስለ ሞገስ ሉላን አነሳችባትና አወራቻት። እኔ ከራሴ በላይ እወዳዋለሁ አለች። ፍቅር ምንድን ነው አለች ዳጣ። ፍቅር ማለት ለምታፈቅሪው ሰው ትሞችለታለች አለቻት። አረ፣ እኔ መሞት አልፈልግም አለች። አንቺ ግን የእውነት ትወጃለች? አዎ ምግብ ራሱ ያለሱ አይበላኝም አለቻት። ኦ እኔ ስበላለሁ። ትቀልጫለሽ እንዴ? አለች ዳጣ። እናም እሺ አፍቀሬ እኔ አሁን ላይ ፍቅር በተለይ እናቴን ባገኛት ደስ ይለኛል። እናቴን በጣም አባቴንም እንደዛው፣ አሁን እህቶቼን፣ ቤተሰቦችን ማገኘቴ ነው አባቴን አለቻት። አየሽ አንቺ ምትሞችለት ሰው የለም፣ ብታፈቅር ለእናት ይሞትላት ይሆናል አለች። አየሽ አንቺ የቤተሰብ ፍቅር ነው ያዘሽ፣ እኔ ደግሞ የሞገሴ አለቻት። ግን ደግሞ እህት ያለች በጣም ትቀናለች፣ ታሰቃየኛለች አለቻት። ወይ ቀናት እኮ በጣም ከባድ ነው በጣም ከምነግረሽ በላይ ራስሽን ጠብቂ በማለትም መከረቻት። አሁን እንግዲህ ዝና ያ ምግብ ጥርግ አርጎ በላው ማንም ሳይደርስበት ኤፍራታ እየተርበተበተች የምትሆነው ግራ ገባት እና በእርግጥ አሁን መድብል ኤፍራታን እያሽኮረ መማት ነው። እሷ ደግሞ እያቀለድ ክብኝ ነው እያለች ነበረ። አካሄዷ መጀመሪያ ወደነ ብሩኬ ቤት ነበር። መድብል ቀድሞ እንግዲህ ዝናን በዛ ነገር አታላ እንዲይዙት እንዳደርግ እንድታደርግ አዘዛት ። እሷም አልችልም ብትልም ግን ደግሞ ግዴታ ትችያለሽ፣ ብዙ ነገር ተስማምተናል። በዛ ላይ ደግሞ የእኔ ጥቁር አዝሙድ እፍራታዬ አንቺን አግብቼ ወንድ ልጆች እወልዳለሁ አላት። ሙዲ አስክቢ ነው አለችው። ለምን የእውነቴን ነው ሲላትም እሷም ደስ አላት። አቀፋት። በያውን በጀግንነት መስራት አለብሽ በማለትም ሸኛት። እፍራታ አሁን ዝናን ለማሸነፍ ቀጠለች። ዝና በዛሬው እለት እውነት ኤፍራታ ያደረገችው ምግብ እሱን አርባ ደቂቃ ያክል ራሱን አስቶት እንዳሉት ሞገስና እንዲሁም ደግሞ መድብል ይዘውታል ወይስ አላያዙትም? አሳሳቢ ነገር ነው እሱ እና፣ አሁን መድብል ዝናን ይዞ እዛ ቤት እንደሚሄድ ለሞገስ ነገረው። ሞገስም ባዶ ቤት ብንፈልግ ነው የሚሻለው ሲልም አአ ለጊዜው ሌላ አማራጭ የለም። ሽጉጥ ይዞ ቢያጠቃንስ? የሚመጣውን መቀበል። እሱ ሌላ ምንም ነገር እንደማይፈጠር አስረግጭ ነግርሃለው አለው። እሱም እስኪ ይሁን በማለት ተስማማ። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።